አሜሪካ ለቻይና ጦርነት ዝግጁ መሆኗን አወጀችም፣ አስፈሪው የቻይና ምላሽ! የዓለምን የፖለቲካ ሁኔታ የሚገልባበት እጅግ አስፈሪ ሁኔታ እየተፈጠረ ነው። ይህችን ዓለም በፍርሃት ቆፈን ውስጥ የሚከት ማንም ሊያስቆመው የማይችለው በየትኛውም ኃይል የማይገታ እጅግ አስፈሪ የጦርነት ጉሰማ የተሰማ ነው። የቃላት ውርወራና ማስፈራራቱ በርትቷል። አሜሪካ እጅግ አስፈሪ ማስጠንቀቂያ ለቻይና አስተላልፋለች። ቻይናም አጸፋዊ ምላሿን ሰጥታለች። ለመሆኑ ዓለምን በፍርሃት ቆፍን ውስጥ የከተተው ጉዳይ ምንድን ነው? ከአሜሪካ ለቻይና የተላከውስ መልእክትስ ስለምን ይነግራል? ቻይናስ የሰጠችው ምላሽ ምንድን ነው የምንመለከት ይሆናል። ውድ የሁሉ ዴሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችን እንድቆዩ በመጋበዝ ቤተሰቡን ይወዳጅ እያሉ ወደ መረጃውና አሸጋግራችሁ አሜሪካ ከቻይና ጋር አስፈላጊ ከሆነም የለየለት ጦርነት ውስጥ ልትገባ እንደምትችል ገልጻለች። ይህ ብዙዎችን ያስደነገጠ ጉዳይ ሆኗል። የሁለቱ አገራት አደገኝ የሚባል የኢኮኖሚ ጦርነት በአሜሪካ አስጀማሪነት ማቀጣጠላቸው ይታወቃል። ትራምፕ በቻይና ላይ ከፍተኛ የታሪፍ ጭማሪ ማድረጋቸውን ተከትሎ ቻይና ፈጣን ያለችውን ምላሽ መስጠቷ ይታወቃል። በዚህም አሜሪካ ከቻይና ጋር ከፍተኛ የኢኮኖሚ ጦርነት አውጃ ነበርም። አሁን ደግሞ ጦር ሰብቃ ቻይናን ለመግጠም መዘጋጀቷን እየገለጸች ነው። ታዲያ ቻይናም ከአሜሪካ ጋር ለሚደረገው ማንኛውም አይነት ጦርነት ዝግጁ መሆኗን ገልጻለች። ቻይና በፕሬዚደንት ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን ገልጻለች። ነገሩ ተቀጣጥሏል። ይህ ጉዳይ በቀላሉ የሚታይ አይደለም። ሀገራቱ ከኢኮኖሚ ጦርነት ባሻገር ወደ ቃላት ጦርነት ተሸጋግረዋል። ቀጥሎም ይህንን የቃላት ጦርነት አሳድገውት ወደ ጦር መማዘዙ የሚሸጋገሩ ከሆነ ሊፈጠር የሚችለው ኪሳራ በቀላሉ መገመት ከባድ ነው። ዓለምን እንደ መጋረጃ ለሁለት ሊሰነጥቃት ሁሉ ይችላል። እናም አሁን እየተነሳ ያለው አደገኛ ንፋስ በጊዜ መገታት ያስፈልጋል። አሊያ ግን እጅግ አስከፊ አውሎ ንፋስ ሆኖ ይመጣና ሁሉንም ነገር ወደ ነበረበት ይቀይረዋል። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱ የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። አሁን በአሜሪካና በቻይና መካከል የተነሳው ሰጠገባ ከፍ ብሎ ለአመታት የተደበቀውን የነበሩት ሞት ያረገዙ ሚሳይሎችና ጀቶች፣ ታንኮችና ሌሎች አውዳሚ መሳሪያዎችን ወደ ጦር ሜዳ በገፍ ከመለካቸው በፊት አለም ለእነዚህ ዞኖች ፍጥጫ መፍትሄ ልታበጅለት ይገባል። አልያ ግን መዘዙ የከፋ ነው። ጊዜ ሳይድ ዓለም መፍትሄ ልታበጅለት ይገባል። ካልሆነ ግን እዚያ መንደር የነደደው እሳት እኛ ውኃ ውስጥ ስላለን አይነካንም ብለው ሲዘባነኑ እንደነበሩ እንቁራሪቶች ተጨፍልቆ ወደ እሳቱ ውስጥ መማገድ ሊያስከትል ይችላል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች። የቻይና ኤምባሲ በኤክስ ገጹ ላይ አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድ ወይም ሌላ አይነት ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ሲል የአገሪቱ የውጭ ጉዳይ ሚኒስትር የሰጠው መግለጫ በድጋሜ ጠቅሷል። ይህ የቻይና መግለጫ ትራምፕ የፕሬዝደንት ስልጣናችን ከተረከቡ በላይ የተሰማ የመጀመሪያው ጠንካራ አቋም ነው። ረቡ ዕለት የቻይና ጠቅላይ ሚኒስትር ሊ ኪያንግ የዚህ ዓመት የአገሪቱ የመከላከያ ብጀት በ7.2 በመቶ እንደምታሳድድ ተናግረዋል። አክለውም ዓለማችን በመቶ ዓመት ውስጥ ያልታዩ ለውጦች በፍጥነት እየተከሰቱ ነው ሲሉ አስጠንቅቀዋል። የቤጂንግ መሪዎች ከአሜሪካ ጋር የንግድ ጦርነት ስጋት እንኳን እያለ የአገሪቱ ምጣኔ ሀብት ሊመነደግ እንደሚችል እርግጠኛ መሆናቸው ለዜጎች ማሳየት ይፈልጋሉ። ቻይና በመካከለኛው ምስራቅ እና በዩክሬን ጦርነት ውስጥ ገብታለች በማለት ከምትከሳት አሜሪካ በተቀራኒ የተረጋጋና ሰላማዊ አገር መሆኗን ለማሳየት ፈልጋለች። ቻይና በአሜሪካ በተጣለባት ተጨማሪ ታሪፍ የተነሳ አዳዲስ ዓለም አቀፍ አጋሮችን ማስደንበር አትፈልግም። ረቡዕ ዕለት ጠቅላይ ሚኒስትሩ በቤጂንግ ባደረጉ ንግግር አገራቸው ተጨማሪ የውጭ ኢንቨስትመንት ለመሳብ በሯ ክፍት ማድረግ እንደምትቀጥል አጽኖ ሰጥተዋል። ከዚህ ቀደም ቻይና ወደ ጦርነት ለመግባት ዝግጁ መሆኗን ተናግራ ነበር በጥቅምት ወር ፕሬዚደንት ሺ በታይዋን ደሴት ዙሪያ ወታደራዊ ልምምድ ሲያካሂዱ ለነበሩ የሀገሪቱ ወታደሮች ለጦር ዝግጁነታቸውን እንዲያጠናክሩ ትእዛዝ ሰጥተዋል በዋሽንግተን የሚገኘው የቻይና ኤምባሲ የሀገሪቱ የውጭ ጉዳይ ሚኒስቴር ከአንድ ቀን ቀደም ብሎ በእንግሊዝ ያወጣው መግለጫ በመጥቀስ አሜሪካ ፌንታኒል የተባለውን መድኃኒት መስፋፋት ቻይና ተጠያቂ ማድረጓን ተችቷል። የውጭ ጉዳይ ሚኒስተር ቃል አቀባይ የፌንታኒል ጉዳይ ከቻይና በሚገቡ ምርቶች ላይ ታሪፍ ለመጨመር ውሃ የማያነሳ ሰበብ ነው ብላለች። ማስፈራራት አያስፈራንም፣ ዘለፋ ለእኛ አይሰራም። ጫና ማድረግ፣ ማስገደድ፣ ማስፈራራት ከቻይና ጋር ለሚደረግ ግንኙነት ትክክለኛው መንገድ አይደለም ሲሉ አክለዋል። የአሜሪካና ቻይና ግንኙነት ሁሉ ጊዜ በውጥረት የታጀበ ነው። የቤጂንግ ባለስልጣን ዶናልድ ትራምፕ የቻይና አቻቻዩን ለባለሲመታቸው መጋበዛቸውን ተከትሎ የሁለቱ ሀገራት ግንኙነት በተሻለ ሁኔታ ላይ ሊሆን ይችላል የሚል ተስፋ ነበራቸው። ትራምፕ ወደ ዋይት ሀውስ ከመግባታቸው ጥቂት ቀናት ቀደም ብሎ ከቻይናው ፕሬዚደንት ጋር በጣም ጥሩ የስልክ ውይይት አድርገናል ብለው ነበር። ባለፈው ወር እንዲህ ሁለቱ መሪዎች ሌላ የስልክ ውይይት ለማድረግ ቀጠሮ ቢይዙም ሳይሳካ መቅረቱን የሚያሳዩ መረጃዎች ወጥተዋል። ቻይና ለወታደራዊ በጀት ብቻ 245 ቢሊዮን ዶላር ብትመድብም ከአሜሪካ የመከላከያ በጀት ጋር ሲነጻጸር በጣም ያነሰ ነው። የስቶክሆልም ዓለም አቀፍ የሰላም ምርምር ኢንስቲትዩት እንዳለው ቻይና ምንም እንኳን ከአሜሪካና ሩሲያ በጣም ያነሰ ቢሆንም 16 በመቶ የሚሆነው የአገር ውስጥ ምርቷን ለወታደራዊ አገልግሎት ታወጣለች። ይሁን እንጂ ተንታኞች ቻይና ለመከላከያ የምታወጣው ገንዘብ ዝቅ አድርጋ ታቀርባለች ብለው ነው የሚያምኑት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከካናዳና ሜክሲኮ በሚገቡት ምርት ቶች ላይ 25 በመቶ ታሪፍ እንደሚጣል መግለጻቸው ይታወሳል። የካቲት ወር መጀመሪያ የ10 ፐርሰንት ተጥሎባት የነበረው ቻይና አሁን ደግሞ 10 በመቶ ተጨማሪ ተደርጎ ምርቶች ወደ አሜሪካ ሲገቡ 20 በመቶ ቀረጥ ይጣልባታል ተብሏል። ትራምፕ ሶስቱ የአሜሪካ ቀዳሚ የንግድ አጋሮች ፌንታኒን የተሰኘው ገዳይ አደንዛዥ እጽ ወደ አሜሪካ እንዳይገባ መቆጣጠር አልቻለም በሚል ታሪፉን ነው የጣሉትም። ቻይና በፕሬዚደንት ትራምፕ አስተዳደር ለተጣለባት ታሪፍ ፈጣን ምላሽ ላይ ሰጥታለች። ከመጋቢት 10 2025 ጀምሮ በተወሰኑ ከአሜሪካ በሚገቡ ምርቶች ላይ ተጨማሪ ከ10-15 በመቶ ታሪፍ እንደምትጥል አሳውቃለች። ለሶስት አስርተ ዓመታት ከአሜሪካ ጋር ከታሪፍ ነፃ የንግድ ትስስር የነበራት ካናዳ እና ሜክሲኮ ከቀዳሚ የንግድ አጋራቸው ላይ የአጸፋ ምላሽ እንደሚወስዱ አስታውቀዋል። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ኦቶዋ 220.7 ቢሊዮን ዶላር ባላቸው የአሜሪካ ምርቶች ላይ የ25 ታሪፍ እንደምጠር ገልጸዋል። በትራምፕ አስተዳደር ከዛሬ ጀምሮ ተፈጻሚ እንዲሆን የታዘዘው ታሪፍ በአንድ ቀናት ውስጥ ካልቆመ 86.2 ቢሊዮን ዶላር የሚያወጡ የአሜሪካ ምርቶች ላይ ታሪፍ እንደሚጣል ነው የተናገሩት ጠቅላይ ሚኒስትሩ። ከዚህ ቀደም የአሜሪካ ቢራ፣ ወይን፣ ውስኪ፣ የቤት ውስጥ መገልገያ እቃዎችና የፍሎሪዳ የቡርቱካን ጭማቂ የታሪፉ ኢላማ እንደሚሆኑ መናገራቸው ሮይተርስ አስታውሷል። የኦንቶሪዮ አስተዳደር ዱንግ ፎርድ ግዛተው ወደ አሜሪካ ኤሌክትሪክ ማስተላለፍና ኒኬል መላክ እንደምታቆም ለኤቢሲ ተናግረዋል። የሜክሲኮ ፕሬዚዳንቷም ክላውዲያ ሼባ በአሜሪካ ላይ ስለሚወሰደው የአጸፋ እርምጃ የሰጡት መግለጫ እየተጠበቀ ነው። ፕሬዚደንት ዶናልድ ትራምፕ በቤጂንግ ምርቶች ላይ የጣሉት የ20 በመቶ ታሪፍ በመጀመሪያው ስልጣን ዘመናቸው 37 ቢሊዮን ዶላር የሚያወጡ ወደ አሜሪካ በሚገቡ የቻይና ምርቶች ላይ ከጣሉት 25 በመቶ ታሪፍ ላይ የሚደመር ነው። በትራምፕ የመጀመሪያው ስልጣን ዘመን ታሪፍ የተጣለባቸው ምርቶች በባይደን አስተዳደርም ኢላማ ነበሩ። ባይደን ባለፈው ዓመት በቻይና ሰሚኮንዳክተሮች ላይ የ50 በመቶ፣ በኤሌክትሪክ ተሽከርካሪዎች ላይ ደግሞ የ100 ፐርሰንት ታሪፍ መጣራቸው ይታወሳል። ትራምፕ ዳግም ወደ ሥልጣን ከተመለሱ በኋላ የጣሉት ታሪፍ ከዚህ በፊት በነበሩት ውሳኔዎች ያልተካተቱትን እንደ ስማርት ስልኮች፣ ላፕቶፖች፣ ስማርት ሰዓቶችና ድምፅ ማጉያዎች ቀረጥ እንዲጣልባቸው የሚያደርግ ነው ቤጂንግ በዛሬው ዕለት ይፋ ባደረገችው የአጸፋ ምላሽ ከአሜሪካ የሚገቡ እንደ ስጋ የግብርና ምርቶች ፍራፍሬ እና አትክልቶች እንዲሁም የወተት ውጤቶች ተጨማሪ ከ10-15 በመቶ ታሪፍ ይጣልባቸዋል የሀገሪቱ የንግድ ሚኒስትር ዋሽንግተን የገጠማት የፌንተነል ቀውስ በቻይና ላይ ማላከክ እየሞከረች ነው ሲሉ ወቀሳን ማጣጣላቸው ግሎባል ታይምስ አስነብቧል። ቤጂንግ ወደ ዋሽንግተን የምትልካቸው የሞባይል ስልኮች፣ የኮምፒውተር መለዋወጫዎች፣ የኤሌክትሪክና የኢንዱስትሪ ግብአቶች፣ የህፃናት መጫወቻዎች፣ የቤት እቃዎች፣ የአሳ ምርቶች፣ የአኩሪያተር ስጋና ጥጥን የመሳሰሉ ምርቶች እስከ 20 በመቶ ታሪፍ ጭማሪ ተደርጎባቸዋል። ቻይና በሰጠችው ያጸፋ ምላሽ በአሜሪካ የግብርና ምርቶች ላይ የ15 በመቶ የታሪፍ ጭማሪ ገቢራዊ ያደረገች ሲሆን ከዚህ ባለፈም የአሜሪካ ኩባንያዎች የሚሳተፉባቸው ዘርፎች ክልከላ በእጥፍ አሳድጋለች። ቢቢሲ በዘገባው እንደዘገበው እነዚህ ተጨማሪ ታክሶች አሜሪካውያን ከ1930 ጀምሮ ወደ አገራቸው በሚገቡ ዕቃዎች ላይ ከፍተኛውን የታሪፍ ጭማሪ እንዲያስተናግዱ አድርጓቸዋል ብሏል። ታሪፍ የተጨመረባቸው ሸቀጦችን የሚያከፋፍሉ አሜሪካውያን ነጋዴዎች አነስተኛ ትርፍ እንዲያገኙ ስለሚሆን የታሪፍ ወጪን ለመጨመር ወይም ደግሞ ለመቀነስ በፍጥነት የዋጋ ጭማሪ ገቢራዊ ሊያደርጉ እንደሚችሉም ይጠበቃል። የምጣኔ ሀብት ባለሙያው የአሜሪካ የዋጋ ግሽበት በአሁኑ ሰዓት ከተጠበቀው በላይ ማሻቀቡን ገልጸው በዚህ ዓመት ሁለተኛው አጋማሽ ላይ የበለጠ ሊጨምር እንደሚችልም ጠቁመዋል። ከዚህ ባለፈም ከምግብ እስከ ኢንዱስትሪ ግብዓቶች በአሜሪካ ገበያ ሰፊ ድርሻ ባላቸው ሀገራት ላይ የተጣለው ታሪፍ በአንድ አሜሪካዊ ቤተሰብ ላይ 300 ዶላር ታክስ እንደመጨመር ነው ተብሏል። ይህ እንዲህ እንዳለ ከትራምፕ የንግድ ጦርነት ኢላማ ውጪ የሆኑ ሀገራት በዚህ አጋጣሚ ከፍተኛ ጥቅም ሊያጋብሱ እንደሚችሉ ተነግሯል። ታዲያ የዓለማችን ቁጥር ሁለት ሀያል ሀገር የሆነችው ቻይና ለወታደራዊ ኃይሏ የምትመድበው በጀት ከፍ ማድረጓም ይታወሳል። ሀገሪቱ በቅርብ ለተቀበለችው የ2025 አዲስ ዓመት 1.8 ትሪሊዮን ዩዋን ወይም 245 ቢሊዮን ዶላር መመደቧ ተገልጿል። የበጀት መጠኑም ከባለፈው የ2024 ዓመት ጋር ሲነጻጸር የ7.2 በመቶ ጭማሪ አሳይቷል። ቻይና ባለፉት 10 ዓመታት ውስጥ ለመከላከያ የምትመድበው ዓመታዊ በጀት በየጊዜው እየጨመረ የመጣ ሲሆን በተለይም የመጀት ጭማሪው በኢኮኖሚ እድገቱ ላይ የተያዘ ነው። የዓለማችን ተጽዕኖ ፈጣሪ በሚባሉት ሀገራት ለመከላከያ እየመደቡ ያሉት በጀት በየጊዜው እየጨመረ የመጣ ሲሆን ከአሜሪካና ቻይና በተጨማሪ አውሮፓውያንም እየጨመሩ ይገኛል። ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎች ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷ መጫነው እንዳይረሱ። በሌላ ቪዲዮ እስከምንገናኝ ድረስ ቸርቆዩን